በልምምድ አርባ ፐርሰንት በልምምድ እናድርገው። ፐርፌክት ነው የምትሆኑት፣ ስኬታማ ነው የምትሆኑት። ለነፍስ አባታችን መናገር የሚከብደንን ኃጢአት በስመ ገዳም እየሄድን ደግሞ የምንናዘዝ ሰዎች ስላለን ማለት ነው። ይሸውዳችኋል፣ ያታልላችኋል። ይሄ ነው፣ ደጋግሜ ነው የምናገረው። የማታ ጸሎት አቡነ ዘበ ሰማያት፣ ሰላም ለኪ፣ መዝሙር ሶስትና መዝሙር አርባ ነው። እኒህ የሚተኛ ሰው መጸለ ያለበት ይባላል። ከመዝሙር ሶስትና አርባ ውጭ ግን ከበረታ መዝሙር ዘጠናን 22ን መቶ 120ን መጨመር ይችላል። መዝሙር ዘጠና 22 እና ስንት ኪሳራ እኮ ነው። እባካችሁ መዝሙር ስንት መዝሙር አራት አልኳችሁ፣ 30 አልኳችሁ፣ 90 22 እና ስንት 120 ወይ 120 እንዲጸልይ ይደረጋል። ቢያንስ 3 እና 4 ማረግ ግዴታው ካልቻለ ሶስትና አርባን ደግሞ ሶስትና አርባን ማድረግ ነው አማራጩ። አሁን እኛ እሺ ሶስትና አርባን ካልቻለስ ነው የምንለው ብሎ ነገር የለም። ሶስትና አርባን እናደርጋለን፣ ከበረታን ከጠነከርንስ ካልን እንቀጥላለን። ደግሞ ሀያ ሁለትን ዘጠናን መቶ ሀያ ሌሎቹንም ጨምረን ማለት ይህ የማታ ጸሎት በእርትቶ ጠንክሮ እንዳልኳችሁ፣ ግን ሊጨምር ካለ መጨመር መብቱ፣ እኒህን ግን ምን ማረግ አይችልም ማጉደል ግን አይችልም ማለት ነው። ሌላው የንዋም ጸሎት ምክንያቱ ቅዱሳን ሐዋርያት ቆርበው ሐዲስ ኪዳንን ተቀብለው ዘምረው የወጡበት ሰዓት ስለሆነ ነው። ለሐዋርያት የጸሎት ምስጢር ጌታችን ኢየሱስ ክርስቶስ በጌቴ ሴማኒ ያስተማረው በዚህ ሰዓት ነው። ጌታችንም ደግሞ የተያዘው በዚህ ሰዓት። የማታ ጸሎት ከራት በኋላ የምንጸልየው ማለት ነው። የመጨረሻው ጸሎት የመንፈቀ ሌሊት ወይም ከሌሊቱ ስድስት ሰዓት የሚጸልየው ነው። ይህ ጸሎት አንደኛ የመነኮሳት ጸሎት ነው ይባላል። ሁለተኛ እስኪ፣ ካሜራው በእኔ በኩል ስለሆነ በእግዚአብሔር ፊት ነው ያላችሁት። ባለትዳሮች ወይም ባልና ሚስት ሆናችሁ እስኪ እጃችሁ ነው እጡ። ይህ ምንም አያሳፍርም እኮ አግኝታችሁ ነው። ስንት ያላገባኩ አለ። እስኪ እጃችሁ ነው እጡ። የሌሊቱ ስድስት ሰዓት የባልና ሚስት የጸሎት ሰዓት፣ ባልና ሚስት በአንድነት የሚጸልዩበት ሰዓት። ሌላውም ላይ ላይገናኙ ይችላሉ። ስራ፣ ሌላ ሌላ ነገር አይደል የጠዋቱን ሊተላለፉ ይችላሉ። ሌሊት ግን የጸሎት ሰዓቱ ላይ የባልና የሚስትና የመነኮሳት የጸሎት ሰዓት ይሄ ስርዓት ነው ማለት ነው። ለነፍስ አባታችን መናገር የሚከብደንን ኃጢያት በስመ ገዳም እየሄድን ደግሞ ምንናዘዝ ሰዎች ስላለን ማለት ነው። ነፍስ አባታችን ጋር መናገር የሚከብደን ትንሽ ድግምግም አድገን ነው የሰራናትን ኃጢያት አይ አባ እንዳያዝኑብኝ የሆነች ገዳም ሹልክ ብዬ ልሂድና እዛው ግፊያ ትመጣለህ። እዚህ ስትናዘዝ የሚሰማህና እዛ ሄደህ ስትናዘዝ የሚሰማህ አንዱ ማን እና ማን ልታሞኝ ነው? ሲቀጥልስ ክትትል የምታረግበት ሐኪም ቤት ሐኪም ሄደህ ነው እንጂ በሽታ ነው የምትናገረው። አዲስ ሐኪም ጋር ሄደህ በሽታን ብትናገር እንደ አዲስ መድኃኒት አይደለም የሚሰጥህ። አዎ አንድ እንዳትረሱ። ሁለተኛ ቀኖና ለሌላ ሰው አይነገርም። እየሰማችሁ ነው እ ቀኖና ማለት መድኃኒት ነው። ለምሳሌ ሐኪም ቤት እናንተ ስለታመማችሁት ህመም የተሰጣችሁን መድኃኒት ሌላ ሰው ሲታመም ውይ እኔም ወስደው መድኃኒት አለ እንካውሰደው ይባላል። ምን እንደታመመ በምን አውቀ ነው? ቀኖን አይነገርም። እየሰማችሁ ነው። በቤተ ክርስቲያናችን ስርዓት ግን አንድ ሰው የነፍስ አባት ኖሮት ሩቅ አገር ቢሄድበት ቢሞት፣ የምግባር ሕጸጽ ቢኖርበት፣ የሃይማኖት ግድፈት ቢኖርበት መለወጥ መቀየር ይችላል። ነገር ግን የነፍስ አባት ኖሮት ለምሳሌ ወደ የተወሰነ ወደ ሌላ ቦታ ቢሄድ ንስሐ አይገባ ማለት አይደለም። የሞግዚት ንስሐ አባት ይዛል። የምን ንስሐ አባት? የሞግዚት ንስሐ አባት ይዛል። ወደ ዋናው ንስሐ አባቱ እስኪመለስ ድረስ እየተከታተለ የሚጠብቀው ልክ አሁን እናንተ ልጆቻችሁን ለሞግዚቶች ጠላችሁ ትሄዳላችኋል። ስራ ወላችሁ እስክትመጡ ድረስ የሞግዚቷ ስራ እናንተ እስክትመጡ ልጆቻችሁን ምን ማድረግ ነው። ስለዚህ የሞግዚት ነፍስ አባት አላማው እኛ ተመልሰን የመጀመሪያው የነፍስ አባታችን ጋር እስክንመጣ ድረስ ከሚስጥረ ንስሐ ሳንጓደል ተሳትፈን መቆየት እንድንችል ማስቻል። ግልጽ ነው፣ ገብቷችኋል? ጥሩ። ያስተማረን የመከረን አምላካችን ስሙ የተመሰገነ ይሁን። አባ በብኑዳ አቡነ ኪሮስን ያመነኮሷቸው ጻድቅ ማለት ነው። ዘወትር ምድራዊ የሆነ ምግብ ሳይበሉ ሰማያዊ የሆነ ህብስትና ጽዋ እየወረደላቸው ኖሩ። ጻድቅ ናቸው። ምንም እና እግዚአብሔር የሰጣቸው ብቸኛ ነገር ቢኖር ይህንን ህብስትና የሚያወርድላቸውን መብል ከማንም ጋር መጋራት አይችሉም። ስታስቡት ንፉግነት አይመስልም፣ አሁን እርቦት ለመጣ ሰው አልሰጥም ቢባል። ይሄ ግን ንፉግነት አይደለም። እሳቸው ለደረሱበት ጸጋ ያልደረሱ ሰዎች ስላሉ ስላልደረሱ ነው እንጂ ሌላ ንፉግነት ኖሮበት አይደለም። መድኃን ያለ ከዛ ግን እኚህ አባ በብኑዳ አንድ መነኩሴ እሳቸውን ጽድቅ ሰምቶ ይመጣል ያንኳኳልበር በር ይገባል። ደጃቸው ቡራኬ ሊቀበል አኗኗራቸውን አይቶ በጣም ይደነቃል። እና የሚበላውን ምግብ ግን ሲጠይቅ እሳቸው እሱ የሚበላውን አይነት ምግብ አይበሉ። የሚበሉት ምን አይነት ምግብ ነው? ሰማይ የወረደላቸውን መና ነው። አባ በብኑዳ ምን ብለው አሰቡ? አብላኝ ብለው ሲጠይቃቸው ያ መነኩሴ ባላበላው ምናልባት ክርስቶስ እኮ ዳግም መጥቶ ሲጠይቀኝ ተርቢ አብልተኛል ሲል አጉድዬበት ሊሆን ይችላል አሉ። ደግሞ ለአብላው ብዬ እንዳልሰጠው ደግሞ ይህንን ህብስት ምን አድርግ ብቻ ነው ያላቸው ብቻህን ብላ ነው ያሏቸው። ስለዚህ እንደዚህ አይነት አጣብቂኝ ውስጥ ገቡና መጨረሻ ምን አሉ? በቃ መስጠት አለብኝ ማለት ነው ብለው ቆርሰው ሰጡት እና ያ መነኩሴ ግን በጣም ብልጣ ብልጥ እና ውስጡ ክፉ ስለነበረ ህብስቱን ሳይበላው ለመጣበት መነኮሳት ገዳም ሄዶ ለማሳየት ሲል በጨርቁ ጠቀለለውና ደብቆት ማለት ነው ይዞት እንደበላ ሆኖ ወጥ አያችሁት እግዚአብሔር መጀመሪያውን አትስት ያለው እንዲህ አይነትም ሰው ስላለን ቢበላው እሰየው አደለ ቢበላው እሰየው ጥሩ እኮ ነበር ግን ይሄ ሰውዬ ሳይበላው ወሬ ለማውራት ብሎ ያቺን ህብስት ቋጥሯት በጨርቆ ወጣ ክፋቱ ደግሞ ምን መሰላችሁ እዛ የመጣበት ገዳም ላይ ሲደርስ ህብስቱ ሻግቷል ይሄ እንኳን ከሰማይ የወረደ ይቀርና ከመሬት የተገኘ የማይመስል በቃ እግዚአብሔር እንዲህ ነው ስትስገበገብ ይሄ ከሌላው ላይ ያለውን ጸጋ ወስደህ እንዲም እኮ አገኘው ብለህ ለማውራት ለማግኘት አይደለም ለማውራት ስትሞክር ራሱ እድሉን አይሰጥህም። ሰርተ ደክመ ወጥተ ወርደ በቸርነት የታገኘዋለ ስለሚል አባ በብኑዳ ግን መጨረሻቸውም እንደሆነ ልንገራችሁ። አቡነ ኪሮስ አባ በብኑዳ እንትተው ከከተማ ሲመለሱ አንድ አረመኔ የሆነ ንጉሥ ሞቶ በእሱ ሞት ምክንያት በጣም ብዙ ሰዎች እያለቀሱ እያነቡ የማይደረገው ስነ ስርዓት የለም። በቃሪዛ ተሸክመው ይሄዳሉ እና አቡነ ኪሮስ የዛን ሰው የክፋት ያውቃሉ። ማንም አገር ያወቀው ነው፣ እንኳን እሳቸው ይቅርና። እና በጣም ደነቃቸው። የሰው ወረተኛነት ገባቸው። በመሬት ላይ እኮ እየኖረ ያንን ንጉሥ አይኑን ባላየ ነው የሚሉት ሰው ነው። አሁን ሲሞት ግን እንባቸውን እያነቡ ምን እያረጉ ተቀጥሎ የእኛ አመል ያለባቸው ይመስላል። በእርግጥ ስታዩት እና ከክፋቱ አንጻር ሲመለከቱ አቡነ ኪሮስ በጣም ተደንቀው አይ ሰው ብለው ሲመለሱ፣ አባ በብኑዳ እሳቸውን ያመነኮሱት ከሰማይ መና ወርዶላቸው የሚበሉት ጻድቅ፣ ደግሞ አንበሳ ቅርጥፍጥፍ እያደረገ እየበላቸው ነው፣ እየቦጫጨቀ በጣም አቡነ ኪሮስ ጭንቅላታቸው ተነካ። ምክንያቱም አንተን ያመነው ጻድቅ እዚህ ጋር በአንበሳ እየተበላ ነው። አንተን ያላመነው ሕዝብ ያማረረው ንጉሥ ደግሞ ሰው እልል እያለ እየቀበረው ነው። ምን አይነት ኢፍትሃዊነት ነው አሉ። ምን አይነት ኢፍትሃዊነት ነው? ምክንያቱም የንጉሱ አሟሟት ለእሳቸው ነበር የሚገባው የእሳቸው አሟሟት ደግሞ ለማን ነበር የሚገባው? ይሄ የኛ አመለካከትና አስተሳሰብ እና በጣም ከአቅማቸው በላይ ሲሆን ሁሉን ሊያደርግ ለሚችለው ለእግዚአብሔር ጸሎት አድርገው ሲለምኑ ግን መልሱን ሰጣቸው። ምን አላቸው ይባላል መሰላችሁ ይሄ ንጉስ ከነክፋቱ በእንዲህ አይነት መልኩ እንዲቀበር ያደረግኩበትና የተደረገበት ምክንያት በሰማይ ምንም የሚጠብቀው ደስታ የለም። እዚሁ በምድር እልል ብለው ይቅበሩት እንጂ በሰማይ እልል ብለው የሚቀበሉት መላእክት የሉም። ስራው ለዛ የሚያበቃ አይደለም እና አሉ አባ በብኑዳ ሲሉ አባ በብኑዳማ በህይወታቸው አንድ የሰሯት ጥፋት እችናት አሉ አታርግ አታካፍል ያልኩትን ህብስ ታካፍሏል። ስለዛች ብሎ ሲኦል ከሚወርድ እቺን ቅጣት በመሬት ላይ በአንበሳ በመበላት ልቅጠውና በሰማይ ግን የመንግስቱን ርስት እንዳያጣል አርገዋሉ። የምልላችሁ ፈልጌ ነው፣ ሰው ትቶት የሚገባው ነገር ሀብትና ንብረቱን አደለ። መንግስተ ሰማያትን ለመውረስ ህይወቱን ራሱ እስከ መስጠት ዋጋ እስከ መክፈል ደረጃ ይደርሳል። ትሩት ብዙ አትመኑት፣ ራሳችሁን ይሸውዳችኋል፣ ያታልላችኋል። ይሄ ነው፣ ደጋግሜ ነው የምናገረው። ኃጢአት እኮ ሰርተን የምንጸጸተው እኮ ራሳችን እኮ ስለማናምነው ነው ስላላወቅነው ነው ራሳችንን ምንኝ ነው ግን እንደዚህ ሆንኩት? ምንለው ኮም መጀመሪያ ራሳችን ስለም ምናቀው ቢሆን ኖሮ ኃጢአት አንሠራም። ራሳችን ቅዱሳን ራሳቸውን ያቃሉ፣ እግዚአብሔርን ያውቃሉ፣ ጠላታቸውን ያቃሉ፣ ወዳጃቸውን ያውቃሉ። እኛ ገና ራሳችን አላወቅንም። ስለዚህ ብዙም እርግጠኛ እንሆን 30% ራሳችን እንስማ፣ 30% ጓደኞቻችንና በዙሪያችን ያሉ ሰዎች እንስማ፣ 40% መጽሐፍትንና እግዚአብሔርን እንስማ፣ መረጃዎችን እንስማ። በቃ መንፈሳዊ መረጃዎችን እንስማ፣ ከቅዱሳን ህይወት እንማር እናስገባ መንፈሳዊ እውቀቶችንና መንፈሳዊ መረጃዎችን አስገብተን እንለማመደው። በልምምድ አርባውም ፐርሰንት በልምምድ እናርገው። ፐርፌክት ነው የምትሆኑት፣ ስኬታማ ነው የምትሆኑት። እናንተም ራሳችሁን እዩትና ገልብጡት። ለምን ኮከቡን አድርጎ የሚያኖራችሁ ማን እንደሆነ ስላታውቁትም ነበርና ስለማታውቁት ማለት ነው፣ በዛ ሕይወት ውስጥ እንድትኖሩ። ኢቭን ከንግግር አንጻር እንኳ ራሱ ሳትፈልጉ የምትናገሩት ንግግር ራሱ የእናንተ አለመሆኑ ስታውቁት ትደነግጣላችሁ እኮ እየኖራችሁ ነው፣ እየበላችሁ እየጠጣችሁ ነው። ግን ሰኞ ጠዋት ቤታችሁ ቁጭ ያላችሁበት ምክንያት ኮኮቡ እንደሆነ ስትረዱ ትገረማላችሁ። ለምን ሰኞ ጠዋት ሁለት ሰዓት ላይ እንምሳሌ እንብላችሁ ሁለት ሰዓት ላይ ወይም አራት ሰዓት ላይ ቤት ውስጥ ተቀምጣችሁ አንድ የሆነ ነገር ከተከሰተ፣ ይህ ግን በቃ ይሄ ነገር ሁሌ እቃ እንደዚህ ያጋጥመኛል ማለት ነው ትላላችሁ። እንደዛ እንዲሆን ነው በዛ ሰዓት እዛ ያስቀመጣችሁ ስለተጻፈ ማለት ነው። እናንተ ግን ቤት የሆነ ምክንያት ተፈጥሮ ዛሬ ቀፎኛል ደብሮኛል ብላችሁ የምትቀሩት ወይ ደግሞ ስራ ቦታ ሆናችሁ ራሳችሁን ስለ አመማችሁ መታችሁ አለ ቤት ምክንያቱ የተፈጠረው ግን በዚህ በተጻፈው ነገር ሊሆን ይችላልና እንዳይሆንባችሁ ሆናችሁ ኑሩ። ያንን ከሚያኖራችሁ ነገር ውስጥ አንዱ ደግሞ ቅዱስ ቁርባን ነው። እናንተ ላይ የአጋንንት አሰራር እንዳይሰለጥን ለዚህ እኮ ነው በእናንተ ላይ ስራ እንዳይሰራ፣ በእናንተ ላይ እንዳይሰለጥን ክርስቶስ የተናገረው ምን አለ አጋንንት አጋንንትን አያስወጣውም። እንዲያውም መንግስቱ አይጸናለትም። አጋንንት አጋንንትን ካስወጣሁ ሴጣን ሴጣንን አያስወጣውም። እኔ ሴጣንን በሴጣን ካስወጣሁኝ አለ፣ ልጆቻችሁ በምን ያወጡት? አለ አላቸው። ስለዚህ ሴጣንና ሴጣን አይጣሉም፣ ይስማማሉ። እንዲያውም አለ ይስማማሉ። ሰዎች ናቸው እርስ በርስ የሚጣሉት። ከእግዚአብሔር ስለተለየን እኛ እርስ በርስ ተለያየን። አደለም ትምህርቱ የመላከ